በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ በጎነት፣ ፍቅር፣ ምሕረት ያለው ደግ አምላክ ደግ አባት የሚያኖረን የሚያኖራችሁ ከሰማያት የወረደ ከእናታችን ከመቤታችን ተወልዶ ቤዛ መድኃኒት ሆኖ መስቀል ላይ ዳ ሲከፍል እዳው ከተከፈለለት ከዳነ ህዝብ ወገን የሆነን መድኃኒ ያለመኛ አባቴኛ ንጉሴኛ ያለን እኛ ሁላችን በእሱ ተቀድሰን ሀብተ ወልድ ስመ ክርስትና ተሰጥቶን ይከበርን ሁላችን ያደረገን ጌታችን ኢየሱስ ክርስቶስ ከሰማዊ አባቱ ከአብ ከያው መንፈሱ ጋር ተወደደ የተመሰገነ ይሁን። እናንተስ እንዴት ቆያችሁ? እግዚአብሔር ይባርካችሁ። ስለምታደርጉት ሁሉ ዘራችሁን እግዚአብሔር ይባርክ። ሁለት ባለና ሚስቶችን ሰሞኑን ይዘን መተን ነበር። ጥሩ ድጋፍ አድርጋችኋል። ሕክምናም ባለሙያዎችን የማናግረውን ሕክምናም እንዲያገኙ ክፍል ሀገር ናቸው ያሉት ግን ሕክምናም እንዲያገኙ ፈቃደኛ የሆኑ ሐኪሞችን አግኝተናል። እርዳታችሁ በጣም ጥሩ ነው። ትንሽ ትንሽ አንዳንድ የሚያስፈልጉ ነገሮች ስላሏቸው ትንሽ አሁንም መሳተፍ የምትፈልጉ ሰዎች ካላችሁ ጥንቅቅ ብናደርግ እና ብናግዛቸው። ሁለቱም ስትሮክ አድርገዋል። እናትየው በተለይ የመዳን መለስ የማለት ተስፋ ስላላቸው እነዚህን ሁለት ባልና ሚስቶች እንድናገለግላቸው አሁንም ድግሜ ጥሪ ያቀርባለሁ። ትንሽ ድጋፍ ያስፈልጋል። ትንሽ ድጋፍ ተጨማሪ ስልኬ ነው። ዋትሳፕ፣ ቴሌግራም፣ ቫይበር ላይ መልታ ኑሩልኝ። እግዚአብሔር ባርካችሁ ፊቱን ያብራላችሁ ብሩካን በቢታኒያ የሚኖሩ ሶስት ቤተሰቦች እንደነበሩ ሁላችሁ ታውቃላችሁ። ማርታ፣ ማርያምና አላዛር ጌታ ይወዳቸው ነበረ። በጣም ይወዳቸው እንደነበረ ተጽፏል። እንደውም አላዛር ታሞ በነበረ ጊዜ ዮሐንስ ወንጌል ምዕራፍ 11 ስታነቡ የምትወደው ታሟል ብለውታል፣ እና እንደሚወዳቸው በደንብ ያስታወቅ ነበር። እነዚህ ሶስት ሰዎች ሶስት አይነት ባህሪ ያላቸው ናቸው። ዓለምን ሁሉ የሚወክሉ ናቸው። የመጀመሪያዋ ማርታ ናት። ማርታ ጌታችን የሱስ ክርስቶስ በልቶም የሚጠግበው አይመስላትም። አብሮት የሚመጡ ተማሪዎቹ ሁሉ በልቶ የሚጠግበው አይመስላትም። ከአቅሟ በላይ ነው የምታስበው። እንግዳ የማስተናገድ ከፍተኛ ፍላጎት አላት። የአብርሃም መንፈስ አላት። በጣም ደግ ነች እና ቤቷ ጓዳ ውስጥ ያለውን አራግፋ ማቅረብ የምትፈልግ ነች በእውነት ስስት የሌለባት ደግ መጋቢ ናት። እናትነት የሚያሸንፋት ይሄ ኢትዮጵያውያን ናቶች ተቃላሽ ኤርትራውያን እናቶች ደግነት ያላቸው ያላቸውን እርግፍ አድርገው ነገን ወይም ራት የሚበላ እንኳን ሳይኖራቸው እርግፍ አድርገው ጋብዘው የሚሰጡ የሚሸኙ አይነት ደግነት ያላት ሴት ናት እና ጌታ ሲመጣ ከትምህርቱ ይልቅ ደግነቷ ያሸንፋታል። እሱን ለማገልገል ደስ እንዲለው መስተንግዶ እንዲያምር በጣም ትጨነቅ ነበር። በህይወቷ ውስጥ የእግዚአብሔር ቃል መግባት እንዳለበት ሰው በእንጀራ ብቻ ሳይሆን ከእግዚአብሔር አፍ በሚወጣ ቃልም ጭምር መኖር እንዳለበት ያልተረዳችም ነበረች። ያም ድካሟም በጊዜ በጌታ ፊት ተገልጦ ታይቷል። ብቻዋን ብዙ እንግዳ ገብቶ አንድ ቀን ጌታ እያስተማረ ብዙ እንግዳ ነበርና ብቻዋን ደከማት። ጌጣውን ስታገላብጥ ሻዊ ገነፍላል፣ ሻዩን ስታረግ ጌጣው ያራል። በቃ ደከማትና መታ ተቆጣች። ማርያም ላክልኝ ወደ ጓደ ብላ ተቆጥታ በህቷ ላይ ጌታ ፊት ሁሉ እስክትናገር ድረስ ስሜታዬ ሆና ነበር። ምን ማለት ነው? ቤት ውስጥ የሚነገረው እግዚአብሔር ቃል ተራ ጨዋታ መስሏት ነበረ። በነገራችን ላይ እንዲህ አይነት አመላከት ያላቸው በጣም ብዙ በተለይ ትልልቅ ሰዎች አሉ። ኦርቶዶክሳውያን የሆኑ በእድሜያቸው የገፉ ሰዎች የእግዚአብሔር ቃል መስበክ መዘመር የህፃናት ልጆች ስራ ይመስላቸዋል። እዛ ገጠር አካባቢ ክፍለ ሀገር አካባቢ እየኖርን አንድ ወደ ገጠር አካባቢ ሄድን ለአገልግሎት እና እሁድ ቀን ከሰዓት በኋላ ሰንበት ትምህርት ቤት ውስጥ ተሰብስበን እንዘመራለን። ድምፃችን ብዙ ስለነበርን አዳራሽ ውስጥ ያለ ነው በርቀት ይሰማል። እና ሁለት ሽማግሌ ሰዎች ጉዳይ ኖሯቸው በዛ ቤተክርስቲያን በኩል ሲያልፉ ድምፃችንን ሰምተው ማለፍ አልቻሉም እና ገቡ ኮፍያ አድርገው ከዘራ ይዘው ገቡና ከኋላ ተቀመጡ። ከዛ እኛ ቀጠልናል ትምህርታችንን። ይቅርታ አርጉልን ብለው ብድግ አሉና ተባረኩ ተመረ እናንተ ተመረቃችሁ ናችሁ፣ ደስ ይላል። እኛ ጉዳይ ቁም ነገር አለብን፣ ልንሄድ ነው። እናንተ ተጫወቱ ብለው ወጡ። እነዚህ ሰዎች የተናገሯቸውን ንግግሮች በጣም አስገራሚ ናቸው፣ ማርታን የሚያሳስሙ ናቸው። ቁም ነገሩ ውጭ ያለው ነገር ነው በጌታ ፊት የሚቀርበው ከሱ የሚወጣው ከእግዚአብሔር አፍ የሚወጣው ቃል ከሱ የሚወጣው የሚፈሰው ፍቅር አይደለም። ለአንዳንድ ሰዎች ቁም ነገር በቃ ዓለምን መከተል ነው። ዝም ብሎ እንጀራሆን ማብሰል፣ መጋገር፣ መስራት፣ መብላት፣ ማብላት፣ መጠጣት፣ በቃ እንደዚሁ ነው መኖር ብለው የሚያስቡ ሰዎች ብዙ ናቸው። እና እኛ የምናደርገውን ያን መንፈሳዊ አግሎት እንደ ጨዋታ ቆጥረውት ነበር። ትንሽ ማርታም እንደዚህ አይነት ስሜት የተሰማት ትመስላለች እና ማርታ ማርያምን እንድትነሳ ስትገፋፋ ነበር። እንዲህ አይነት ጸባይ ያላት ናት። እንግዲህ ጌታን ለመውደድ፣ ለማገልገል፣ ለማስተናገድ ፍቅር ያላት ግን ቃሉ እንደ ሞት እንደ ዝቅ አድርጋ የምታይ ቃሉ እንደ ጨዋታ የምታይ ለእሷ ቁም ነገር ማለት መብላት መጠጣት ብቻ የሆነ አሉ። ዛሬም በቤተክርስቲያን ዙሪያ ብዙ እናቶች አሉ። ጳጳሳት መጋበዝ፣ አባቶችን መነኮሳትን መጋበዝ አገልጋዮች ሲመጡ በደንብ ማሸራሸር፣ ውጭ ሀገር ስትሄዱ። ከዛ ውጭ ግን ሰዎቹ አፍ ከፎዎች ከሰዎቹ ከአገልጋዮች አፍ የሚወጣውን ቃል ልብ ብለው ሰምተው የሚያውቁ ሰዎችን ትመስላለች። እንግዲህ ጌታችንም ማርታንም የሚወድ ነበር። ጌታ ከነ ድካሟ ከነ ድካሟ ከነ የዋህነቷ የወዳት ነበረ። አላዛር ደግሞ ሁለተኛው የዛ ቤት ሰው ነውና አላዛር ምንም ሲናገር አሰሙት። ታመመ። መታመሙንም እነሱ እህቶቹ ናቸው የተናገሩት። እሱ አልተናገረ። አላዛር ሲናገር አይሰማ። እንዲሁ ታመመ ሳይናገር ሞተ። ዝም እንዳለ ሞተ፣ ተቀበረ። ከአራት ቀን በኋላ ጌታ ኢየሱስ ክርስቶስ መጣ። ከመቃብር ጠርቶ አስነሳው። አላዛር አላዛር ውጣ ሲለው አቤት አለ አይልም። ዝም እንዳለ ወጣ፣ እየተራመደ ዝም ብሎ ተመልሶ ወደ ቤቱ ገባ። በማግስቱ ምዕራፍ 12 ላይ ስታነቡ ቁጥር 1 እስከ ስምንት ግብዣ ጋበዙት፣ ጌታን ምስጋና ቀረቡለት፣ ወንድማቸውን ከመቃብር ስላስነሳላቸው። እዛም ከጌታ ጠገብ ተቀምጦ ነበር ዝም ብሎ በቃ፣ ዝምተኛ ሰው ነው አላዛር፣ ሀሳቡን ልብ ውስጥ ያዘ። በጣም ብዙ ክርስቲያኖች አሉ እንደዚህ አይነት ከማንም ጋር የማያወሩ ኢቭን ከመንፈሳዊ አባቶቻቸው ጋር እንኳን አይነጋገሩ ዝምተኞች ናቸው። ሲያዝኑ ዝምተኛ ናቸው። ከሚስቶቻቸው ጋር ያወሩ። ሲደሰቱም ዝምተኛ ናቸው። በቃ ዝምተኛ ናቸው። አንድ ቤተሰብ ቃለው አዲስ አበባና እንዲህ አይነት አባት አላቸው። ልክ የሌለው ዝምተኛ ነው አባታቸው። እናትየዋደው በጣም ተጫዋች ነች፣ ጎበዝ ነች፣ ተግባቢ ነች፣ የእግዚአብሔር ቃል ወላጅ ነች። ልጆቿን አሳደገች እና ሰርጋቸው ላይ ነበር ጠራነው። እንኳን ደሳ ነው እንኳን አብሮ ደስታ ላይ ለማለት ተጨንቆ ነው ያለው። እኛ ስንዘምር ጥግ ቆሙ ነው መሄዱ። ከፍተኛ ዝምተኛ፣ የልቡን የማይናገር የውስጡን የሚደብቅ እንዲህ አይነት ሰዎች ብዙ ናቸው። ጌታ እነዚህንም ይወዳል። አዳነኝ እኮ እዩኝ እኮ መስክሩ መስክርልኝ ብሎም አልወጣም። አላዛር የተደረገለትን አይነት ተአምራት ለብዙዎች አልተደረገም። አንዳንዶቹ ታመው ድነዋል፣ ከጋንንት ስራት ተፈተዋል። በጌርጌሴኖን መቃብር ስፍራ የነበረ ውጣት ታስታውሳላችሁ ስንማር ወንጌል። ሄዶም ሰበከ፣ ያደረገለትን ተናገረ፣ ብዙዎችን በክርስቶስ አመኑ ይላል እሱ ሌጌዮን ነበረበት፣ አጋንንት ነበረበት ወጥቶለት ነው። ይሄኛው ሰው ግን ሞቶ ነው የተነሳው። ምንም አልተናገርም፣ ግን ጌታ ይወዶ ነበር። የጌታችን ፍቅር በሁኔታ አይቀያየርም፣ እንደ ሰዎች ጸባይ መልክ አይለዋወጥም። ያ አልዓዛርም ወዳጅ ነበር። ሶስተኛዋ ማርያም ናት። ማርያም የተለየች ናት። ትኩረቷን ክርስቶስ ላይ ያደረገች ሴት ናት። ማርያምስ የማይቀሟትን በጎድል መርጣለች ተብሎ በቅዳሴ ማርያም የሚነገርላት የአላዛርና የማረታ እህት ናት። ጌታን ትወድ ነበር። ትወድ ነበር ስላችሁ ፍቅሯ ተግባራዊ ነበር። እሱ የህይወት ምንጭ እንደሆነ ገብቷታል። የሚያስተምረው ትምህርት ነፍስ እንደሚለውጥ አውቃለች ሰው ያለሱ ትምህርትና ቃል ሰው እንደማይሆን ገብቷታል። ወደፊት የነፍስ ማዕረፊያ የሆነች ቤተክርስቲያን የምትባል መርከብ እንደምትመሰረት እና የዛች ቤተክርስቲያን የመርከቢቷ የቤተክርስቲያኒቷ ደግሞ ህይወት ቃሉ እንደሆነ ገብቷታል ከዚህ በኋላ ኑሮ እንጀራ እየበሉ እየጠጡ ብቻ እያኮረፉ ዝም እያሉ ብቻ ዝም ብሎ ባሉጨት የጮው ብቻ መኖር ሳይሆን ከጌታ አፍ እየሰሙ ጌታ ንጹህ መኖር እንደሚገባ ገብቷታል። ስለዚህም ሲያስተምር ተቀምጣ ታዋለች። ታየዋለች ፊቱን ታያለች፣ አይኖቹን ታያለች፣ ቃሉን ንግግሮች ታዳምጣለች። በደንብ ነው የምታዳምጠው። እሷ ጌታ የምትፈልገው ለህይወቷ ጨው እንዲሆናት ነው። አልጫው የሚጣፍጥበት የሰማይ ሰማያዊ ጨው መሆኑ ገብቷታል ገብቷታል። ይሄ ትልቅ እድል እንደሆነም ገብቷታል። ደግሞ የማይገኝ እድል እንደሆነም በደንብ ገብቷታል። ማርያም ከእግሩ ስር አልተነሳችም። ሴትነት ሴትነት፣ እንግዳ ተቀባይነት፣ ደግነት አልፈተናት። ጌታ ምን ይበላል፣ ሻይ ሳይቀርብ ቡና ሳይቀርብ አላለችም። በመጀመሪያ ቃሉ ይሰበክና ይለቅ፣ ትምህርቱን ጨርስና ተነስቻ ያገለግላሉ ብላ የምታምነች እቺ ሴት ቁም ነገረኛ ሴት ነበረች። ወንድሟን ከሞት እንዲያስነሳ ከህቷ ከማርታ ጋር መልእክት ትልካለች። ተሳትፎ አድርጋለች። የምትወደው ታሟል ብላ ምልጃ አቅርባለች። ለምናለች። ለወንድሟ ጸልያለች። ጌታ መጥቶ ወንድሟን አስነስቶላታል። በቢታንያና በኢየሩሳሌም መነጋገር ያደርጓቸዋል። ስለዚህም አመሰግንሃለሁ ለማለት ግብዣ ከእቷ ከማርታ ጋር አዘጋጀች። ዮሐንስ ወንጌል 12 ላይ ግብዣው መጠጥ ወይን ምግብ ህብስት ሻይ ቡና ሊሆን ይችላል። የእሷ ግን ልዩ ስጦታ ነበር። የአልባስጥሮ ሽቶና ብልቃጥና ውስጡ የተቀመመ ንጹሕ ሽቶ ያልተወጋ የሚባል ኢትዮጵያ ውስጥ መጠጦች ያልተወጉ ይባላሉ። መጠጥጫ አይደለውም ግን እንደ ሲባል እሰማለሁ። ያልተወጋ ሽቶ ንጹሕ ሽቶ ያለበት ደግሞ ብልቃጡ ውድ የሆነ ሽቶ ከፈሰሰ በኋላ የብልቃጡ ዋጋ በጣም ውድ ነበር። እዛ ዘመን ከሽቶ በላይ እንደኛ አገር ዘመን አለ። እኛ አገር ሽቶ ነው ውድ፣ ብልቃጡ ይጣላል። እዛ አገር ብልቃጡ ቋሚ ተመገልገያ ነው። ውድ ብልቃጥ ናርዶስ የሚባል ሽቶ የሞላበት ይዛ እግሩ ስር ስብር አደረገችው። ቀባችሁ ጌታ ወደ እኔ ቤት የመጣህባቸው እነዚህ ብሩክ እግሮች የተባረኩ ይሆናለች። ቤቴን ያየህበት፣ እኔን ያየህበት፣ ቤተሰቤን ያየህበት እግሮች ብሩክ ይሆኑ። እንን የተናገርክበት ጉብኝት ብሩክ ነው። ለአንተ ውድ ነገር መሰበር ይገባዋል። የዛ ብልቃጥ ሲሰበር የይሁዳ ልብ ልቡ ተሰበር አንድ ላይ ገንዘብ የሚወደው ይሁዳ ወይኔ ነው ያለው። ያንን ብልቃጽ ወስዶ ለቆራል። ቢሸጥ ውድ ዋጋ እንደሚያወጣ ያውቃል። እሷ ግን ውዱን ነገር ሰብራ አመሰግነችው። ጎበኛኸኝ ጌታዬ፣ አየኸኝ ጌታዬ፣ ባረከኝ ጌታዬ፣ ውድ ይገባሃል አለችው። ይገባዋል፣ ይገባዋል፣ የጎበኝን ይገባዋል ያሰበን ይገባዋል። እኛንና ልጆቻችንን የጎበኘ ይገባዋል። ክብሬ ሰጠን ይገባዋል። መከራን ያሳልፍልን ይገባዋል። ጨለማን ያራቀልን ሽቶ ይገባዋል። አገልግሎት ይገባዋል። እግሩ መሳም ይገባዋል። ጸጉሯን እግሩን አብሳ አመሰገነችው። ክብሬ ራሴ የሰው ልጅ ራስ ከራስ በላይ ሰው ሰው ሌላ ነገር የለውም። ማለት አንተ ከኔ በላይ ነ ከህልውና የህልውና ጌታ ነ ብላ ጌታ ነ አመሰገነችው። እግዚአብሔርን የሚወዱ ሰዎች ቸርነቱን አይረሱ፣ በጎነቱን ደግነቱን አይረሱ አይረሱ። እያችው ቤተክርስቲያን ቢያሰሩ ሽቶ ቢያመጡ መጎናጸፊያ ቢገዙ ችግረኛውን ድሃውን በስሙ በኢየሱስ ክርስቶስ ስም የታመመውን ቀና ቢያደርጉ ብድር እናዳ እንዳለባቸው ያውቃሉ። በማርያም ልብ ነው የሚያደርጉት ይህንን ነገር ይገባዋል። ጌታችን ኢየሱስ ክርስቶስ ማርያምንም ምንም ይወደ ነበር። ፍቅሩን እንደ አየር ንብረት የማይቀያየር የኛ ጌታ ሶስቱንም ሰዎች ይወድ ነበር። ሁላችንንም ይወዳል። ሁላችንንም ይወዳል። ሁላችንንም ይወዳል። ግን ሁሌ ደግሞ የሚሻለውን ሰው መሆን ደግሞ ያስፈልጋል። ከነዚህ ሶስት ቤተሰቦች እጅግ የሚሻለውን ሰው መሆን ያስፈልጋል። እግዚአብሔር ይባርካችሁ። የሰማነውን በልባችን ጻፍ። መንፈስ ቅዱስ ይቀድሳችሁ። ጌታችን ኢየሱስ ክርስቶስ የተወደደው ጌታ መድኃኒታችን አምላካችን ባራኪው እጁን ዘርግቶ እናንተን፣ ቤታችሁን፣ ስራችሁን፣ ኑሯችሁን፣ ልጆቻችሁን ይባርክ። የእናታችን የእመቤታችን ረድኤት በረከት የመላን ጥበቃ አብሮን ይሁን። ያሳሰብኳችሁን የታማሚዎቹን ጉዳይ አትርሱ። እንዲሁ ደግሞ እስቲ ኮሜንት አርጉ። ምን ተሰማችሁ? በዚህ ትምህርት ምን ተማራችሁ? ላይክ በተኑ ተጫኑት። ይህን አድርጋችሁ ጡ እግዚአብሔር ይባርካችሁ ይቀድሳችሁ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም